አርሰናል በሪያል ማድሪድ ሊሞጨለፍ የታሰበውን የዊሊያም ሳሊባን ኮንትራት እንደ አዲስ መነጋገር ጀምረዋል ተብሏል። ኢታን ንዋኔሪ የ18 ዓመቱ የአርሰናሉ ተስፋ በአጭር ጊዜ ውስጥ ወደ ቋሚ ተሰላፊነት የመመለስ ዕድል እንዳለው በሚኬል አርቴታ ተጠቁሟል። ማንቸስተር ሲቲ እና አርሰናል የፈለጉት የቡንደስሊጋው ኮከብ በዚያው በቡንደስሊጋ ሊቀር እንደሆነ ተሰምቷል። የቀድሞ የአርሰናሉ ኮከብ ጃክ ዊልሸር በኖርዊች ሲቲ ያለው የአሰልጣኝነት ኮንትራቱ እንደሚያበቃ ተገልጿል። ከሰዓታት በፊት የወጡ አዳዲስ አርሰናልን የተመለከቱ ጉዳዮችን ይዘንላችሁ መተናል። እንደ ከዚህ ቀደሙ ሁሉ መረጃችን ለብዙ ሰዎች እንዲዳረስ ላይክ በማድረግ ጀምሩ። ሸጋ ስፖርትን ሰብስክራይብ ማድረግ እንዳትዘነጉ። አርሰናል ከዊሊያም ሳሊባ የወደፊት እጣ ፈንታ ጋር በተገናኘ ጥርጣሬ እንዳይኖር ፍላጎት አላቸው። 2027 ክረምት ድረስ በአርሰናል ቤት ኮንትራት ያለው ተጫዋቹ በሪያል ማድሪድ እየተፈለገ ይገኛል። ይህንን ፈረንሳዊ ተጫዋች የ15 ጊዜ የቻምፒየንስ ሊጉ አሸናፊ አይናቸውን ጥለውበታል። ነገር ግን አርሰናል ይህንን ተጫዋች ኮንትራቱን ለማራዘም ስፖርቲንግ ዳይሬክተሩ አንድሪያ ቤርታ ከሳሊባ ወኪሎች ጋር ንግግር ጀምሯል ተብሏል። አሁን ድረስ ክለቡ ለሳሊባ ሊያቀርብለት ያሰበውን የኮንትራት ማራዘሚያ ቦነስ እና የደሞዝ ክፍያ ይፋ አላደረግም። ነገር ግን ገና ንግግር ላይ ነው ተብሏል። የ24 ዓመቱ የመሀል ተከላካይ በአሁኑ ሰዓት በዓለማችን እግር ኳስ ካሉ ምርጥ የመሀል ተከላካዮች መካከል አንደኛው መሆኑን ባለፉት ሁለት ዓመታት አሳይቷል። ባለፈው ማርች መጋቢት ወር ላይ በነበረ ቃለ ምልልስ ኮንትራቱን ለማራዘም ምንም አይነት ችኮላ እንደሌለና በአርሰናል ቤት ደስተኛ መሆኑን ዋንጫዎችንም ከመድፈኞቹ ጋር ማንሳት እንደሚፈልግ ገልጾ ነበረ። ይህ ተጫዋች አሁንም ጥሩ የሚባል እግር ኳሴን በዚህ የውድድር ዓመት እየተጫወጡ አይደለም ብለው ያምናል። ለአርሰናል በ33 የፕሪምየር ሊግ ጨዋታዎች የተሰለፈው በዚህ ውድድር 49 ጨዋታዎች ላይ መካፈል የቻለው ሳሊባ በእንግሊዝ ፕሪምየር ሊግ ጠንካራ የሚባለው የተከላካይን ስፍራ አርሰናል እንዲገነባ ምክንያት ሆኗል። ተጫዋቹ 2023 ላይ ከጋብሪኤል ማርቲኔሊ እና ቡካዮ ሳካ ጋር በጋራ ሆነው እስከ 2027 ድረስ የኮንትራት ማራዘሚያ መፈረማቸው አይዘነጋም። ተጫዋቹ ገና በ18 ዓመቱ ነበረ ሐምሌ 2019 ከፈረንሳዊ ክለብ ሶንቲቲን የተዘዋወረው እስከ 2021 የውድድር ዓመት ድረስ በዚያው በፈረንሳዩ ክለብ ከቆየ በኋላ ወደ ለንደን መጥቷል። ነገር ግን በአርሰናል ቤት ቋሚ ተሰላፊነትን እድል ማግኘት ስላልቻለ እስከ 222223 ድረስ በፈረንሳዮቹ ኒስ እና ማርሴይ በውሰት ሲጫወት አሳልፏል። ተጫዋቹ ወደ አርሰናል ከመጣ በኋላ በእያንዳንዱ የውድድር ዓመት አርሰናል የቻምፒየንስ ሊግ ተሳትፎን ማረጋገጥ ሲችል፣ በተከታታይ ሁለት የውድድር ዓመታት ደግሞ ለፕሪሚየር ሊግ ዋንጫ ተቃርቦ ሁለተኛ ሆኖ አጠናቋል። አሁን የዚህ ተጫዋች እጣ ፈንታ በክለቡ ለማቆየት በማሰብ ነው አንድሪያ ቤርታ ከወኪሎቹ ጋር ንግግር የጀመረው ግን የኮንትራት ኦፈር እስካሁን አልቀረበለትም። ሚኬል አርቴታ ወጣቱን ኢተን ዋንየሪን በተመለከተ አዲስ መረጃ አጋርቷል። ይህ ተጫዋች በቶሎ የጨዋታ ደቂቃዎቹ ሊቀየርለት ይችላል ተብሏል። በዚህ የውድድር ዓመት ክስተት የሆነው ኢተን ዋንየሪ 36 ጨዋታዎችን አድርጓል። 9 ጎሎችን ሲያስቆጥር ሁለት ደግሞ አሲስት ማድረግ ችሏል። ከነዚህ 36 ጨዋታዎች 15ቱን ቋሚ ሆኖ ሲሰለፍ 21ዱን ደግሞ በተጠባባቂ ወንበርነት ጀምሯል። በጥቅሉ 1300 ላይ ደቂቃዎችን በዋናው ቡድን ተሰልፎ ማድረግ ችሏል። ይህ የአማካይ ስፍራ ተጫዋች ለአርሰናል ጥሩ የሚባል ተስፋን ማሳየት ችሎ ነበረ። ነገር ግን ከሚያዚያ አራት ወይንም ከኤፕሪል 12 የብሬንትፎርድ ጨዋታ በኋላ ይህ ተጫዋች እጅግ የተወሰነ ደቂቃ ነው ሜዳ ላይ እያሳለፈ ያሳለፈ ያለው ከኢፕስዊች ታውን ጋር 33 ደቂቃ ከክሪስታል ፓላስ እና ከቦርንመስ ጋር አራት ደቂቃ በቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙሩ መርሃ ግብር ከፓሪስ ሳንጀርማ በተሸነፉበት ጨዋታ በባከነ ደቂቃው ነበረ በመልሱ መርሃ ግብር ግን ኢታን ንዋኔሪ አልተሰለፈም ይህንን ተከትሎ ከሊቨርፑል የእሁዱ ጨዋታ አስቀድሞ ጥያቄ የቀረበለት ሚኬል አርቴታ ተጫዋቾችን የበለጠና ያነሰ ደቂቃዎችን የምንሰጥበት ሞመንቶች ቅጽበቶች አሉ ብዙ ተጫውቷል። ማንም ሰው ከጠበቀው የበለጠ ብዙ ጨዋታ ነው በዚህ ውድድር ዓመት የተጫወተው። ነገር ግን ባለፉት ጥቂት ጨዋታዎች ትንሽ ደቂቃዎችን የተሰለፈው፣ በእነዚህ ጨዋታዎች ይህንን ተጫዋች ለማሰለፍ የሚሆን ኮንቴክስት የለም ሲል ተደምጧል፣ ሚኬል አርቴታ ስለ ኢታን ንዋኔሪ ሲናገር። ከዚህ በኋላ ግን ኢታን ንዋኔሪ ወደ ጨዋታ የሚመጣበትና ብዙ ደቂቃዎችን የሚያገኝበት እድሎች በጣም በቶሎ ይመጡለታል ሲል በአርሰናል እና በማንቸስተር ሲቲ በጥብቅ ሲፈለግ የነበረው የባየር ሌቨርኩሰኑ ፍሎሪያን ቬርትስ ምርጫው በዚያው በጀርመን በባየር ሚውኒክ አድርጓል የተባለው የ22 ዓመቱ ጀርመናዊ አማካይ በዓለማችን እግር ኳስ ካሉ ምርጥ የአማካይ ስፍራ ተጫዋቾች አንደኛው ተደርጎ ይቆጠራል። ይህ ተጫዋች በፔፕ ጓርዲዮላም ሆነ በሚኬል አርቴታ እጅጉኑ ይደነቃል። በባየር ሌቨርኩሰን ያለው ኮንትራት ፍሎሪያን ቬትስ እስከ 2027 የሚያቆየው ነው። ባለፈው የክረምት የዝውውር መስኮት ባየር ሚውኒክ ተጫዋቹን ለማዘወር ቢፈልግም ነገር ግን ሌቨርኩሰን 150 ሚሊዮን ዩሮ የዝውውር ጥያቄ ለሚውኒክ አቅርበውላቸው ነበረ። እንደ ቢልድ ከሆነ አሁን ፍሎሪያን ቬትስ ከባየር ሚውኒክ ጋር ተስማምቷል ተብሏል። በክረምቱ ዋና አሰልጣኙ ሻቢ አሎንሶ ከክለቡ እንደሚለያይም አሳውቋል። ይህንን ተጫዋች ባየር ሚኒክ ለማዛወር እስከ 100 ሚሊዮን ዩሮ ወይም በፓውንድ 85 ሚሊዮን ፓውንድ ድረስ የሚጠጋ የክፍያ ፓኬጅን ለሌቨርኩሰን ያቀርብላቸዋል። በዚህ የውድድር ዓመት ፍሎሪያን ቪርትዝ 16 ጎሎችና 13 አሲስቶችን ማድረግ የቻለ ድንቅ የአማካይ ስፍራ ተጫዋች ነው። ሻቢ አሎንሶ በክረምቱ ከክለቡ ጋር በአሰልጣኝ ቀኝነት እንደማይቀጥል ካሳወቀ በኋላ ሌላ የተሰማው አዲስ ዜና ፍሎሪያን ቬትስ ከባየር ሚውኒክ ጋር እንደተስማማ የሚገልጽ ነው። ይህንን ተጫዋች አርሰናልና ማንቸስተር ሲቲ ፈልገው የነበረ ቢሆንም ነገር ግን እንደ ሜትሮ ድረገጽ ከሆነ ተጫዋቹ ወደ ባየር ሚውኒክ በክረምቱ ያመራል ተብሏል። የተወደዳችሁ የሸጋ ስፖርት ተከታታዮች ቻናላችንን ሰብስክራይብ በማድረግ እንድታግዙን በአክብሮት እንጠይቃችኋለን። በጣም በርከት ያላችሁ የቻናላችን ተከታታዮች ሰብስክራይብ ሳታደርጉ እንደምትመለከቱ ዩቲዩብ ያመላክታል። እባካችሁ ሰብስክራይብ በማድረግ ቻናላችንን አግዙን። እኛ ደግሞ ለውለታችሁ ምላሽ እጅግ ተአማኝና ፈጣን የሆኑ መረጃዎችን ወደ እናንተ ለማድረስ እንተጋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። የቀድሞ የአርሰናሉ ተጫዋች ጃክ ዊልሸር በኖርዊች ሲቲ ያለው ቆይታ እንደሚያበቃ ተረጋግጧል። የኖርዊች ሲቲ ዋና አሰልጣኝ ዮሐንስ ሆፍታርፕን መሰናበት ተከትሎ በጊዜያዊ አሰልጣኝነት የቀድሞ የአርሰናሉ አማካይ ጃክ ዊልሸር ሁለት ጨዋታዎችን በቻምፒየንሺፑ ክለብ መምራት ችሎ ነበረ። በእነዚህ ሁለት ጨዋታዎች ከሚድልስብራ ጋር አንደኛውን ያለ ጎላቻ ሲለያይ ከካርዲፍ ሲቲ ጋር ደግሞ አራት ለሁለት በሆነ ውጤት አሸንፏል። የ33 ዓመቱ እንግሊዛዊ በቀ ሚቀጣዩ የውድድር ዓመት ይህ ክለብ አዲስ አሰልጣኝ በዋና አሰልጣኝነት እንደሚቀጥር ማሳወቁን ተከትሎ ከክለቡ ጋር መለያየትን ምርጫው አድርጓል። ጃክ ዊልሸር ፍላጎቱ በሌሎች ክለቦች በዋና አሰልጣኝነት መስራት እንደሆነ ዚያ አትሌቲክ አስነብቧል። ይህንን ፍላጎቱን ደግሞ ሊያሟሉለት በጣም በርከት ያሉ ክለቦች ኮንትራቱን እያፈላለጉ ይገኛሉ። ይህ ሰው ለሁለት ዓመት ተኩል በአርሰናል ከ18 ዓመት በታች ቡድን ውስጥ በአሰልጣኝነት ቆይቷል። ጥቅምት ወር ላይ ነበረ ወደ ኖርዊች ይህንን ስራውን በመልቀቅ ያመራው። አሁን ጃክ ዊልሸር ወደ ዋና አሰልጣኝነት ስራ የመምጣት ፍላጎት ስላለው በኖርዊች ሲቲ ረዳት ሆኖ መስራትን አይፈልግም። ቋሚ አሰልጣኝ አድርገው እንደማይቀጥሩት ሲያሳውቁ ከክለቡ ጋር እንደሚለያይ አሳውቋል።